ይቺ በቃ አስረገጠችኝ፣ አሰደበች፣ ሰው ጠላላት። ይህንስ እኔ ስለማቅ እናንተ አትነግሩም ለኔጋ አይቻለሁ። በይኔ በብረቱ አብሬ ስድስት ወርኮ ተቀምጫሉ። ሰባት ስምንት አምስት ይሆናል አይቻሉ። ስለዚህ እናንተ ደግሞ እንደትክክል በዛም በዛም በዛ ምሄዳ ፈኝኛት። እኔ ስለማቅ አውቃለሁ አይቻለሁ። ስለዚህ ዝም ነው ዝም ነው እንደ ወጣማ ብዬ እኮ የወንድሞቼን ምክር ሰምቼ እስካሁን የእህቶችን ምክር ሰምቼ አድብ ቁጭ አልኩኝ። አሁን ግን እያንዳንዱ መረጃ ሲመጣልኝ፣ ስለዚህ እውነታ ስላለኝ ማውጣት መብት ነው። አሁንም እኮ ማወጡ ድምጽ እኮ አለ፣ ያውጣው እንዲ ያውጣው። አይ እንዳለች ሰው ማሊጌማየ ረመኛተሽ በስማን ባለም መርየረካልየ እንደ አይደለም አሁንማ እነዚህ እናንተ አሁን ሶስት ሺህ ሰው አላችሁ ወይ እናንተ ሶስት ሺህ ሰው አላችሁ አምስት ስድስት ሺህ ሰው ይዛ ስታሳድበኝ የነበረ እኔ ሪከርድ እየተደረገ እኮ የሚደርሰኝ እንጂ አርሴማን አልገባውም እዛ ቤት አርሴማን ነው የምለው በአርሴማ በሪከርድ ነው የደረሰኝ ላውጣው ወይስ፣ ደግሞ አንቺ ነሽ የፖሰታችሁ ነው፣ አንቺ አይደለሽም ብላችሁ ከኮመታችሁ ይቅርታ፣ ከ ካደረጋችሁልኝ አላወጣውም። አይ አውጣ፣ አለቀ እሚባል ነገር የለም። አትጃጃይ።

እና ቤልም እኮ ቃል ይኸውልሽ፣ ፊልም አሁን እኛ አላልንም ስሟን አልጠራንም ብለዋል። በቃ አንቺ እኮ ነፃ ወጣሽ። አስር ሺህ ህዝብ ባለበት እንግዲህ ሀያ ሺህ ሰላሳው ሺህ ከታተለዋል እኛ ቤት እንደ እህት ከሆናችሁ እንደምን ከሆናችሁ ሄዳችሁ እንደ እህት ሆናችሁ ጠይቃችኋታል አይደል? ነገሩ በርዷል። የሚዲዮ ሰው አብርዶታል። እንደበረደ እሷን መታረቅ በዋትሳፕ ነው። እኔ ደግሞ እንደዚህ ህዝብ ህዝብ

እንግድ አሁን ነፃ ወተሻል። አትጫ ማለቂያ አርፈሽ ተቀመጭ። በቃ ነገር እኛ ሰው መሀላችን ገብቶ እንድንለያይ፣ እንድንጣላ፣ እንድንፈጣፈጥ ነው የሚፈልጉት። እኛ ደግሞ እሱን አንፈልግም። ይቅርታ ይኔናት ስነ ስርአት ይኖርሽ። ነፃ ወተሻል። ሀያ ሺህ ሰላሳ ሺህ ባለበት ሰው አይናችሁ ህይወጣ ከታችሁ ውጣ ይውጣ እያላችሁ አፋችሁን የምትከፍቱ፣ መልካም ነገር መስሏችሁ ይህንን ይዛችሁ ሂዳችሁ ነገር እንዲተባባሉ ብላችሁ ለማለት ነው። ይውጣ ይውጣ። ይሄ ነው እውነቱ። ነገር እቃ ልዬ ማማዬ። አሁን ይሄ እሺ፣ እንዳታስቡ። ሰሞኑን የሰራችሁ ድራማ ይበቃል። እሺ ሁለቱ ደግሞ ይታረቃሉ። እኔ እኮ ወደ መጀመሪያ ላይ እኔ እኮ አከረዱኝ። ማለት ስለ የሚያሳምን ምላስ የለኝ እኔ እንዴት ልናገር? እኔ መጀመሪያ ላይ የየ እኔ እና እሷ የተደባበርንበት ምክንያት የተዘጋዘኩ አካባቢ ነግሬያችኋለሁ። የተደረኩትን ስራ ማለት ነው እንግዲህ ብትሞት ትማቃናት እኔ እዚህ በፍንጫ ብትተከል የምታቃናኝ እሷ። ያንን ብዬ እኮ ሀቢብቲ ደግሞ ታቃለች እኮ የራሴን ሰው ለማንም እንደማልሰጥ የፈለገ እንጂ ብታርጂ አልሰጥ። እሷ ግን ያለውበትን ሁሉ ነው የጠቆመች። ከዛ ውጭ ዝም የሆዴን በወደ አድርጌ ሚዲያ ላይ ወጣው ዝም አልኩኝ። በመሀል ተደባበር የፎቶ ፎቶ ተፖሰተ። ከእሷ ጋር ቄም የተያያዝኩት እሷ ናት የፖሰተች። በውስጥ ይላል የእሷን ልጆች ፕሮፋይል የእሷን ፕሮፋይል ያደረጉ ልጆች ሲፖስቱ ጠላትነት ለምን ፖስተታቸዋል? እኔ ነው የጠላቷ። በቃ ተይው በቃ። ሰው ሲናደድ ብዙ ያወራል። በቃ ከረፊ በቃ። ነገሩ የሚቀጥል ከሆነ በውስጥ ያልቃል። የማንም መሳቂያ አንሆንም። እዚህ ሺ አንድ ሰፈር ሰዎች እንደዚህ ሆኑ እንድንባል አንፈልግም። ቃል በቃ ረፊ አንቺ ታቂ ታቂ በአስረ አማአንዴ ቋይ ዴ አንዴ ቋይ ማ በቃ ኦሬዲ እኮ የወዲሽ ቃሊ ሀቅሽ ወቷል። በምትሻላ አሁን ኮ አንደኛ ነገር ቅድም ልጅቷ ያው ስሟን አልጠራሁም ምናምን ብላለች። ሁለተኛ ተጠራሽም አልተጠራሽም ደግሞ አንቺ ወተሽ ያለውን ነገር አሰለስተሻ ምክንያቱም ስምሽ ተጠራም አልተጠራም በአንቺ እየተሳበበ ስለነበረ ማለት ነው። ቲክቶክ ላይ ትዕዛዝ ላክብር ብዬ ነው ልጅ እንጂ እኔ ልጅ አቃለሁ። ስለዚህ አሁን ሀቅሽ ስለወጣ ምንም ሰጥ አገባ አያስፈልግም። የእኔ ቆንጆ እንነጋገር ከተባለ አይ ነው አይ ነው አይ ነው በቃ። ግን ሀቅሽ ወጥቷል አይደለ ጽቃይ ቃይ አንድ ጊዜ ኮስ ይትአ ስለዚህ ቃልዬ፣ ኦሬዲ እውነት አወጥቷል። አንቺን በህዝብ ፊት ማህበረሰብ የተሰድቧል በእኔ በእሷና በእኔ ባለው ነገር ብለሽ ተናግረሻል። እነሱም ደግሞ ስም አልጠራንም ብለዋል። ስለዚህ አንቺ በህዝብ ፊት ሀቅሽን ስለተናገርሽ፣ ህዝቡም ደግሞ ከታች በደንብ ስለተረዳ ያለውን እውነት በቃ ነገሩን

ድራማ የሚፈልጋል እና ብዙ ነገር አለ። በቃ አንቺ ግን ወተሽ፣ አንቺ እኮ ሀቀኛ ልጅ መሆንሽን ወተሽ ፊት ለፊት በቪዲዮ ወተሽ እኮ እየተናገርሽ ነው። ከዚህ በላይ ምንም ነገር ሊመጣ አይችልም። ገባሽ አደለ? ስለዚህ ዛ ወይ ደግሞ እንደ አንሰድብሽ ምረት ይበሩ አላት። እእ እናገራለው አሆ ወ አሁኑ ቴዎጅ እነሱም ይሉት በህግ ከፎቶ ቤቱ ጋር እንነጋገራለን ብለዋል። ፎቶ ቤቱም ደግሞ እኔ አልሰጠሁም ብለዋል። ይጨሩ የሚመለከትሽ ነገር የለም። በቃ ከዚህ በኋላ የአንቺን እውነት ተናግረሻል፣ ወተሽ አስረድተሻል። ቀደም ሀቢባ ቤት እኔ ሳዳምጥ ነበር። ከታች የተነጋገሩትን በሙሉ ሰምቻለሁ። ፎቶ ቤቱም እኔ ምንም ያደረኩት ነገር የለም ብሏል። እነሱ ደግሞ አንተን ነው የምንጠይቀው ከስልኬ ላይ በሩ ሊሄድ አይችልም ምናምን ብላለች። በቃ ስለዚህ እዛው ይጨርሱ። እነሱ አንቺ ግን

አሁን ከዚህ በኋላ ያንችንም የእሷንም መጣላት የሚፈልግ ሰው ስም የእሷንም ያንችንም ሊያነሳ ይችላል። ደጋፊም ነቃፊም ሆኖ ሊመጣ ይችላል። እውነታው ግን አንቺ በቪዲዮ ወተሽ ሶስት ሺ አራት ሺ ሰው ባለበት እዚህ ጉዳይ ውስጥ እንደሌለሽ ግን ተናግራለሽ። አይ ቃይ ቃይ ቢሚ ይቆይ። በነገራችን ላይ ይኸውልሽ፣ ብልጽግና ነው በጣም ብዙ ኮሜንት የሚቆምጥልሽ፣ ቃልዬ በአሁኑ ሰዓት

እዚሽ ውዴ አሁን ይኸውልሽ ቃልዬ ማማዬ ምን መሰለሽ ሁለታችሁም በማይሆን እንትን ውስጥ ገብታችሁ ልቁርስ ሌላ እንትን ውስጥ ነው አሁን ለሌላ መጠቀሚያ እየሆናችሁ ነው አሁን በቃ ነገሩ በዚህ ላይ ማብቃት አለበት እዚህ መደረስ አልነበረበትም እንደጀመር ጀመር ነው በውስጥ በኩል ማለቅ ነበረበት አልሆነም እዚህ ተዳርሳችኋል ምንድን ነው ትልቁ ነገር አንቺ ስሟንም አልጠራውም ከተባለ ማን ያንን እንዳደረገው ራሱ እርግጠኛ ስላልሆኑ ነው ስለዚህ አሁን አንቺ በቃ ይሄንን ነገር ከዚህ በላይ አሁን ምንም ነገር ይዘሽ ብትመጪ ሳምንት ሁለት ሳምንት ሶስት ሳምንት ቢጓተትም መፍትሄ የለውም። በቃ በአደባባይ ወጥቶ ከመሰዳደብና ማህበረሰብን እርስ እንርስ በርስን ከማዋረድ ውጭ ምን መፍትሄ ይገኛል? ቃልዬ አሁን በቃ ይሄው እኮ ያ የፈራነው ነገር በአደባባይ እንዳይሆን የፈራነው ነገር ይሄ ወጣ። እዛ ሰባት ሺ ሰው እዚህ ይሄን ያህል ሰው ውጭ ብሎ እየተመለከተ ነው እያዳመጠ ነው። ከዚህ በላይ ግን ምንም አይሰራም። በቃ ቃል በቃ ይብቃ። እውነትሽ ወጥቷል። ሰው ሁሉ አዳምጡታል። ሚሚ ሰለ ሚሚ ከታች ሚሚ ጎጃሚው ይሄ ነገር ቢበቃ ምን ይመስልሻል? በቃ ይሄ አሁን ይብቃ። ከዚህ በኋላ አልዬ፣ በእናትሽ እኔ እኮ ቤቴ እኔ እኮ አሁን እነዚህ በኮሜንቶች ምናምን አይደለም እኔ የተሰማኝ ነገር ያን ያክል እንደዛ ማዕበል ሲወርድብኝ፣ ይኸው ለእሷ ጥይት ነው፣ በጥይት እንደተመተው ነው የሚቆጥሩት

በጣም የራሴ ለማዳት ነካ አለበ በነገርሽ ላይውልሽ ቆይልኝ ገርሽ አሁን አንዳንድ ቤቶች ከፍተው ያቺ ስማቸውን አልቃሽ ጥራው እና አርባ ስምንት ሰዓት ተጎልተው ሲጮሁ የነበሩ ካሁን በፊትም ምክንያት ፈልገው ያው ሲቀጠቅጡሽ የነበሩ ናቸው። እነሱ በቀደምም እሷ ቤት ተሰብስበው መጠው አንቺን ለመምታት የሄዱ ሰዎች ለእሷ ደግፈው ሳይሆን አንቺን ማጥቃት የሚፈልጉት ነገር ስላለ የምናውቀው ነገር ስላለ ያችን ነገር ነው አስታከው ሊመጡሽ። ለዛም ነው እኔ ቤት ከፍቼ ይሄንን ነገር ለመከላከል ይሄድ ለአንቺም ለእሷም ደግፈው አይደለም ማናቸውም። በእርግጠኝነት ልንገርሽ ለአንቺም ለሷም ደጋፊ አረቀን ግጣት አቃለች። እሷም እኔ የምን አቅልሽ የለ ምን አይነት ስራ እንደሚሰራ አቃለች። እሷም ካፈርኳክ ምታቄ ከሆነ ቃል በቃ እኛ ችግር የለውም። በራሳችን እንደዚህ እንድንሆን አንፈልግም። ሶሻል ሚዲያ ላይ እናንተ ፍቅር ሆናችሁ የሆነ ሰው ቤት እጅ ብላችሁ ገብታችሁ እኛን ለማጣላት የምታደርጉት ጥረት አይሳካላች። ስለዚህ እኛም ደግሞ አንቺም ስምሽ ጠርቷል። ዛሬ እሱ አይደለችም ብለዋል፣ ስሟን አጠራንም ብለዋል። አደገ በቃ ጋይኳጭ ምንም ነገር አያስፈልግም ሌላ እህትሽ ናት። የሆነ ሰዓት ልንገናኝ እንችላለን። ሰው ብዙ ነገር ያጋጥመዋል። እሷ የሆነ ነገር ብትል እርግጠኛ ነኝ ቁጭ አትይም። አንቺም የሆነ ነገር ብትል ቁጭ አትይም። ብዙ ነው። ጎበዝ ተናጋሪ ነሽ። ቆንጆ ነሽ። ባለፈው ራሱ ውስጥ ክስታ ስትመጪ ስትወረገረጊ ባህርሽን ስታስተዋውቂ ምናምን በዚህ የሚቀና መቀኛ ጸራ ማራው ምናምኑ ስለሚቀናብሽ ነው ማማይ ይሄ ሁሉ ነገር እንጂ ማን ይሞት እንዳልኩሽ፣ ለሷ አዝኖ እሷን ደግፎ አንቺን ደግፎ አይደለም ይሄ ሁሉ ኡኡታ። ስለዚህ አንቺ አሁን ካሁን ባላ እንደማትሸነፊ ያሳይቻለሁ። መቼ መቼ ማለት ነበር? መቼ ምን ጎሎብኝ? ጋይ ጎጃም ይኮኝ እንዴ?

ምንችልም፣ ታውቂኛለሽ በቃ በቃ በቃ ነገሩ ኩባ ውስጥ እንዲያልቅ በሚል ቃልዬ ምንም ነገር እንዳትናገር በታለ ተይዛ ስለነበረ ነው ዞሮ ዞሮ

እሁ፣ የምለቅላቸው እኮ እንዲዘቀዝቁት ነው። አንድ አይነት እንዳይሆንባቸው ፋሲልዬ ናት። ያ እናቴ የሚለመነው ሚለመነው አለኮ ፋሲል ደሞዝ ማራው። ዘፈን መሰላችሁ እንዲህ ያወጣው። ኧረ የቸገረውን ጎጃምና ጎንደር በሞት ምን አሉ ነው በሞት በሞት ላይ ቀለዱ ነው በላይ